አሻራዬን ቼንጅ አደርጋለሁ። በረከት፣ አቤት። እውነት ከሆነ ትታሰራለህ። እውነት ከሆነ እንዴት? እውነት ነው ብዬ ወንድሜን አሳስረዋለሁ ነው እንዴት? በረከት፣ ይሄ እኮ ቶሎ ቶሎ ነው የምቀይረው አሻራዬን ነው የምቀይረው። እኛም ባለፈው ነግር ያህሉ ባለቤቴ ለሊት ስድስት ሰዓት የሴቶች የሚቀባቡትን ስትቀባ እየው፣ ባለትዳር አደለሽም እንዲ የት ልትሄጂ ነው አልኳት። አይ ፍልፍሉ፣ ስልኬን ለመክፈት ነው አለች። ያኛውን ፊቷን አያውቅም የእኔ። የዝም በይው እሺ፣ አንድ ጥያቄ ልጠይቅህ ነበር ለምንድን ነው የምትቀይረው አሻራህን? አንድ ጥያቄ ልጠይቅህ ነበር። ለምንድን ነው የምትቀይረው አሻራህን? ለምን መቀየር አስፈለግ ነው? እኔ ሶስተኛ፣ ሌላ አሻራ ምናልባት የአይንን ለብቻ፣ የእጅን ለብቻ አርገ ሰጥተው፣ ሌላ ሶስተኛ አሻራ ስልክ ይይዛል። ይሄንን ከአንድ በላይ ሎድ ያደረጋል ይይዛል በአይን ከዘጋ በአይን ነው፣ በእጅ ከዘጋ በእጅ ነው። አይደለ? ስልክ እኮ የእጅህን ስጠኝና በአይን ያለውን እረሳቸዋለሁ አይልም ስልክ። እንዴት ከፈትከው? እኔ እንደውም አንዴ